ሁላችንንም ያስደነገጠው የቴዲ የወንድማችን ቴዲ የብሬክስ ወንድም ህልፈት ብዙዎችን ያስደነገጠ ክስተት ነው። ስለ እሱ ከመሞቱ በፊት በስልክ ያወራቸው ሰዎች አንዳንድ ነገር ስለዛ የወጣ መረጃ አለ። ከመሞቱ በፊት ከማንጋኑ ስልክ ያወራው ስልኩ ከመዘጋቱ በፊት የሚሉ የወጡ መረጃዎች አሉ። አሁን የወጣውን መረጃ እንደሚከተለው አቀርብላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ሀያት ፋሚሊ ቤተሰቦች እንዴት ናችሁ? ሀያት ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩ እንግዲህ ዛሬ በአዲስ ቪዲዮ ተመልሻለሁ። የወንድማችን ቴዲ ህልፈት ያላሳዘነው ሰው፣ ቅስሙ ያልተሰበረ ሰው አለ ብዬ አላስብም። እኔ እንደ ራሴ የማውቀው በሚዲያ ነው ነገር ግን ባየሁት ቁጥር እውነት ነው ወይ የሚለው ነገር ጥያቄ እየፈጠረብኝ ህልም የሚመስል እውነት ሆኖብኝ ነው ያለው። ብዙዎች ጋር የተፈጠረው ስሜት ይሄ ነው ብዬ አስባለሁ። እስኪ ስለወጣው መረጃ ተከታተሉ እስከ መጨረሻው ድረስ። ህልም የሚመስል ለማመን የሚከብድ እውነት ቴዲ ሐሙስ ለአርብ የሚነጋ በኢትዮጵያ ሰዓት አቆጣጠር ከሌሊቱ አምስት ሰዓት አካባቢ ስራ ቦታው ላይ ሆኖ ከጓደኛው ጋር ሲያወራ እንደነበረ ጓደኛው ነግሮናል። እስከ ሌሊቱ ዘጠኝ ሰዓት ድረስ ደግሞ ስራ ቦታው ላይ ሆኖ ከሚስቱ ጋር በስልክ እያወራ እንደነበረ ነግራናለች። አርብ ወይም ጁምአ ቀን ስልኩ ሲደወል አይሰራም። ባለቤቱና ጓደኞቹ ሙሉ ቀን የቴዲን ስልክ አለመስራት አሳስቧቸው ተይዞ የሆነ እንዴ እያሉ ሲጨነቁ ውሎውን ሐሙስ ለአርብ የሚያነጋ ጧት አካባቢ ሪያድ ውስጥ መክረጅ 28 ስትራሃ ላይ በጩቤ እንድትወጋ ወሬ ተሰማ። ይህ ወሬ የነገረን እዛው መክረጅ 28 ሆኖ ቴዲ ነበረበት ከተባለው ስትራሃ አካባቢ በሌላ ስትራሃ ውስጥ የነበረ ሰው ሲሆን እንዲህ ሲል ቃል በቃል ነግሮናል። እኛ ያለንበት እስትራሃ ሆኖ በር ላይ የነበሩ ሰዎች እዛ አካባቢ ያለ ሌላ ስትራሃ ላይ ችግር እንደተፈጠረ እና ሰው እየሸሸ እንደሆነ መጥተው ነገሩን። እኛም እየሮጥን ወደ ውጭ ወጥተን ከዛኛው ስትራሃ እየሸሹ የሚወጡ ሰዎች ምንድነው ብለን ስንጠይቅ የብሬክስ ቤተሰብ ቴዲ በጩቤ ተወግቷል ብለው ነገሩን። ፖሊስ ከመጣ ሁሉንም ሰው ሊያዝ ሊያዝ ይችላል። ሁሉም ሰው ሊያዝ ይችላል ሁሉም ሰው ልያዝ ስለሚችል ሁሉም እግሬ አውጭኝ ብሎ እየሮጠ ነበር እኛም ተበታተን ይላል። እኔም በነጋታው ይህን ወሬ ሰምቼ በድንጋጤ ውስጥ ሆኜ እዛ ያሉ የሳውዲ መዋጥን ጓደኞቼን ደውዬ በቴዲ ደረሰ የተባለው ችግር አስረድቼ የመንግስት ሆስፒታሎች ላይ እንዲያፈላልጉልን አደረኩ። እነሱም ስራቸውን ትተው በየሆስፒታሉ ቴዲን ፍለጋ ተሰማሩ። የሚያውቋቸው ፖሊሶች ጋር የሚያውቋቸው ፖሊሶች ጋር ፎቶውን እየላኩ ማጠያየቅ ቀጠሉ። አሁን ካሁን ቴዲ ሆስፒታል ውስጥ አገኘ ነው የሚል ዜና ስጠባበቅ በጭንቀት ውስጥ ሆኜ ድራይቭ እያደረኩ እያለ የሳውዲ ጓደኛ የስልክ ጠራ። እጅ እየተንቀጠቀጠ ስልኩን አንስቼ ሃሎ አልኩኝ። ድምፁ እየተቆራረጠ አሰላሙ አለይኩም አለ። ሰላምታውን ሁሉ ረስቼ አገኘሁት ወንድሜ አልኩት። የእሱ ምላሽ እንዲህ ነበር አላህ ይሶብረክ ብሬክስ ቴዲ ትወፋ አለ። ምን ስለው ቴዲ ማት ወይም ቴዲ ሞተ የሚል ድምፅ ሰማሁ። ድራይቭ እያደረኩ ነበር። ራሴን አላውቅም። ሰማይና ምድሩ ተደበላለቀብኝ፣ መሬን መቆጣጠር አቃተኝ። ደግነቱ አጠገቤ አንድ ቤተሰብ ሰብ ስለነበረ ድራይቭ ሳደርግ ደግነቱ አጠገቤ አንድ ቤተሰብ ነበረ ስለነበረ ድራይቭ ሳደርግበት የነበረው መንገድ በጣም ክራውድድ ስለነበረ እንደምንም መኪናውን ዳር አሲዝ ዳር እንዳሲዝ አገዘኝ። አሁንም ግን ቴዲ ሞተ የሚለውን ንግግር ያልጠበኩት ስለሆነ አላሳመነኝም፣ እና ልቤ አላረፈም። አስከሬኑ አለበት ወደ ተባለ ቦታ አስከሬን ቼክ የሚያደርግ ሰው አሰማራን። ቴዲ ቶፋ የሚለው ድምጽ እውነት ነበርና የቴዲ መሞት አረጋገጡ፣ የቴዲን መሞት አረጋገጡ። ከነሙሉ ስሙ ጠርተው ሞቷል አሉኝ። በዚህ ሰዓት ሰውነቴ ሁሉ ከቁጥጥሬ ውጭ ሆነ። ሰውነቴ እንዳለ በድን ሆነ። እግሬ አልታዘዝ አለኝ። ከተወሰነ ሰዓታት በኋላ ወደ ራሴ መመለስ ጀመርኩ። ከባድ ጭንቀት፣ ከባድ ፍርሃት ከፊቴ ተደቀነ። እሱም አሁን እንዴት ለባለቤቱ ቴዲ ሞተ ብዬ ልናገር? እንዴትስ ለቤተሰብ ቴዲ ሞተ ብዬ ላሳውቅ? እንዴት ለመሲ ልንገራት? እንዴት እንዴት እንዴት? ከዚህ ቀጥሎ ብዙ ልብ ሰባሪ ነገር ስለገጠመን ሌላ ጊዜ በተረጋጋ መንፈስ እመለስበታለሁ። የሆነው ሆኖ ቴዲ በጩቤ ሲመታ በቦታው የነበረ ሰው ስላላገኘን እንዴት፣ ለምን፣ በምን ልናውቅ አልቻልንም። ነገር ግን የሳዑዲ ፖሊስ በካሜራ ተከታትሎ ይህን ክስተት ሲፈጠር እዛው የነበሩና አሟሟቱን የሚያውቁ ሁለት ሰዎች በቁጥጥር ስር መዋሉን ታውቋል። ገዳዩ እንዳልተያዘና እየተከታተሉት እንደሆነም በተወሰነ መልኩ መረጃ ደርሶናል። ከዚህ ውጪ በሶሻል ሚዲያ ጓደኛው ገደለው፣ ወንድሙ ገደለው፣ በሴት ተጣሉ፣ ወዘተ የሚል ሀሰተኛ ወሬ ይዛችሁ በድርጊቱ ላይ የሌሉበትን የልብ ጓደኞቹን ፎቶ በሚዲያ እየለጠፋችሁ በህመማችን ላይ ሌላ ህመም አትጨምሩብን። ቴዲ ከሰዎች የሚደርስ ልጅ አይደለም። ቴዲ ከሳቅ ውጪ ከአፉ ክፉ ነገር የሚወጣው ልጅ አይደለም። ቴዲ በአረብ ዓለም በአረብ ወይም በሌላ አካል አልተገደለም። ቴዲ በሀገሩ በወንዙ ልጅ እንደተገደለ በቁጥጥር ስር የዋሉት ልጆች እየተናዘዙ ነው። ሙሉ የአስከሬን ምርመራው ስላለቀ ቀጣይ የአስከሬኑ ጉዳይም እየተከታተሉ ያሉ ሰዎች ስላሉ የደረሱበትን ያሳውቁናል። ቴዲዋ ደምህ ይድፋቸው፣ የጎዳ ይጎዳ። የኔያመለሸጋ አንተም ነፍስ ይማር ልትባል ይላል። እንግዲህ ብሬክስ ሀበሻዊ የለቀቀው አዲስ ስለ ቴዲ አሟሟት ያለው መረጃ አሁን የለቀቀው ነው። ለመላው ቤተሰቦቹ በድጋሜ መጽናናትን እንመኛለን። እውነት ለመናገር በአገሩ ልጅ በአገሩ በወንዝ ልጅ ህይወትን መነጠቅ እንደዚህ የሚያሳምም ነገር የለም። ይህ የሚያሳሳ ልጅ ለማየት የሚያሳሳ ልጅ፣ ሁሉም ሰው ብዙ ሰው በቃ ሳላቀው አሳዘነኝ የማይል ሰው የለም። ሶሻል ሚዲያ ላይ ስንመለከት ማለት ነው። እርስ በርስ መጨካከን ግን በጣም ያማል። በባዕድ ሳይሆን በራስ በሀገር ልጅ ይህን ያክል መጨካከን በጣም ያዝምማል። እህታችን መሲም ታውቃላችሁ፣ በቅርቡ ወንድሟን ታላቅ ወንድሟን አጥታ በከባድ ሀዘን ውስጥ እንደነበረች ታውቃላችሁ። አሁን ደግሞ ይህም ወንድሜን አጣው ብላ እንደውም ዛሬ ሆስፒታል ውስጥ ነበረች ልክ እንደዚህ እንደምትመለከቱት መግቢያ ላይ እንዳሳየዋችሁ ማለት ነው። በሀዘን ላይ ሀዘን ተደራርቦባት አቅም አታ ሀዘኗ በጣም ጎልቶ ይታያልና ፈጣሪ ጽናቱን ይስጥሽ ነው የምለው። ለመላው ቤተሰቡ በድጋሚ ፈጣሪ መጽናናትን ይስጣቸው። የምር ባጭር አስቀሩት፣ ቀጠፉት። የጭካኔ ጥግ ማለት ነው። በጣም አሳዛኝ ነው።